ሁ ናቸው። አይ እግዚአብሔር ይመስገን ዛሬ አንድ ቃን ልሸጥ ነው። ከቤቴ ሽጦ በይ እንዳትሉኝ፣ ሌላ ገዝቼ ነው ተክቼ ነው የምሸጠው። መጀመሪያ የነበረኝን የምግብ ጠረጴዛ ይሄን ይመስላል። ወርቃማው ባለ አራት ወንበር ኤምዴፍ ማለት ነው። እና ደግሞ እኔ ይህንን ሳገኝ ይህንን ገዛው። አንደኛ ነጭ ነው፣ ነጭ ፈልጌው ነው አእምሮኛል። እርጉዝ አይደለሁም። አምሮኝ ነው ማለት ነው። እና ሁለተኛ ደግሞ ይሄ ጨርቅ ከሶፋው ጋር ተመሳሳይ መሆኑ በጣም ነው በቃ እንትን ያለኝ እና ይሄ የገዛውበት ዋጋ መጠየቃችሁ ስለማይቀር ልገራችሁ፣ እግዚአብሔር በሚያውቀው ሰማንያ ሺ ብር ነው የገዛው። መቶ ሺ ብር እኔ እቃውን ስለማውቀው ነው የከፈልኩበት። እንዲህ በሚዲያ በቪዲዮ የሚያይ ሰው ግን ላይከፍልበት ይችላል። ውድነውም ሊል ይችላል። እና እኔ እቃው ፈልጌው ወልጄው ፈቅጄው ነው ሰማንያ ሺህ ብር ከፍዬ ቤቴ ያስገባሁት ስድስት ወንበር ነው። በጣም ነው የሚያምረው። ጠረጴዛው እርዝመቱ አስጠይቁኝ። ምን ብትደረድሩ ምግብ በቃ ለብዙ ሰው የሚያስተናግድ አስር ሰው ያስተናግዳል። እና እኔ ፈልጌ ፈቅጄ ነው ሰማንያ ሺህ ብር እንበጭ አረጌ ከፈልኩት እና ይሄ ይመስላል። ምን አለ ይመስላችሁ? እኔ ማቴሪያል አያለሁ። እቃ ስገዛ ብር ሳይሆን ማቴሪያል ነው ማየው። ለምሳሌ እንደዚህ አይነት ሶፋ እንደዚህ አይነት ሶፋ ናችሁ ዞ እንደዚህ ይሄ አሁን ይሄ የሁለት ሰው መሰል ይሄ የሁለት ሰው እዚህ ጋር ባለ አንድ አለ። እዚች ጋር ባለ አንድ አለ። እዚህ ጋር ባለ ሶስት የሚባለው አለ። ይሄ ሶፋ በተለያየ ቦታ 40 ሺህ ብር፣ 35 ሺህ ብር አየዋለሁ። እኔ እንኳን ከአንድ አመት በፊት 65 ሺህ ብር ነው የገዛሁት። ከአንድ አመት በፊት ትዝ የሚላችሁ ከሆነ 65 ሺህ ብር ነው የገዛሁት። ይሄ ማለት ነው ሰው፣ አንደኛ ይሄ እንጨት ነው፣ እታችሁ ግርጌው እንጨት ነው። ሁለተኛ ደግሞ ይሄ ስፖንጆ ቆንጆ ጥራት ያለው ደረጃ አንድ ስፖንጅ ነው። ይሄ የማይረግብ እና በጣም ኳሊቲ የሆነ ሶፋ እና ኳሊቲ የሆነ ጨርቅ ስለሆነ ስከፍልበት እራሱ ራሱ አልመሰለኝም አልመሰለኛም። እና እኔ እቃ ያለው ስገዛ እና ብዙ ቦታውን ይሄን ተመሳሳዩን አርባ ሺ ሰላሳ አምስት ሺ ሲባል አንድ ሰው ደግሞ ወይ ሰባ ሺ ወይ ሰማንያ ሺ ገዛውት ወይ ስልሳ አምስት ሺ ብር ገዛውት ስትባሉ ውድ ነው የገዛችሁት የምትሉ አላችሁ። እቃ አይነት አለው ደረጃ አለው ጥራት አለው ሶ እና አሁን እኔ ወሬ አላብዛባችሁና ወደዚህ ልምጣ። ይሄ ልሸጠው ነው። አራት ወንበር ነው ያለው። ያው ታውቁታላችሁ። ይሄ ማለት ነው። ዞርና እንደዚህ በዚህ በኩል ዞርና ሳያቸው። አአ ይሄውላችሁ እያያችሁት ነው። አራት ወንበር የመጀመሪያ የምግብ ጠረጴዛዬ ልሸጠው ነው። ዋጋ ስንት ነው ማለታቸው አይቀርም ዋጋ ሀያ ሺህ ብር። እኔ ሰላሳ ሺህ ነው ያሰራሁት። እኔ ሰላሳ ሺህ ብር ነው ያሰራሁት። ምክንያቱም ይሄ ዋንዛ ነው። ይሄ ዋንዛ ነው። ይሄ ኤምዴፍ ነው። ይሄ ዋንዛ ነው እግሩ ማለት ነው። ምክንያቱም ኤምዴፍ ከሆነ ዋጋው ስለሚቀሚ ደግሞ ዋንዛ ያሰራውት ብዙ ጊዜ የሚሆነውላለን ውሃ አንደፋለን፣ ምናምንና ለዛ ብዬ ነው ሰው ሀያ ሺህ ብር የሚገዛ ሰው ካለ ጠረጴዛው ከአራት ወንበር ጋር እኔ ጋር ነው ያለው። መግዛት ትችላላችሁ። እኔ ደግሞ ወደዚህ ነው ተሸጋግሬ ያለው ማለት ነው እና እንዴት አይቤት ጥበብ ባል አይደለም ቤት አብም ግን ፈልጌ ፈቅጄ ወልጄ ነው የገዛሁት። የእውነት የእውነት ቅም ብላችሁ እና ሰው ይሄ ይመስላል። ሌላ ደግሞ ብዙ ባለፈ ምንጣፍ ለምንድነው የምታነሱት? ምናምን ያላችሁ ያላችሁ ማለት እንደዚህ አይነት ምንጣፍ እኛ አረብ ሀገር ሴራሚክ የለን ቦታ የለን፣ ማጠቢያ ምናምን መቦረሻ፣ ወዘተ ማስጫ። ስለዚህ ምንጣፍ እንደዚህ አይነት ምንጣፎች መቆሸሽ የለባቸውም እና ሶፋ መሬቱ ላይ ብዙ ጊዜ ደግሞ ኢትዮጵያ ውስጥ ቤቱ ሴራሚክ ከሆነ በጣም ስለሚቀዘቅዝ ከነ ጫማ ነው የሚገባው። ይሄ ፍቅር ጫማው ልቀን ሴራሚኩ ላይ እግራችን እንዲያለ ማለት ቅዝቃዜው አያድረስ ነው ወዲያውኑ እግራችሁ ውስጥ የሚገባው እና ከነጫማ ስለሆነ የሚገባው። የኔ ወድ ምንጣፌን ብድግ አድርጌ ነው ማስቀምጠው። እንግዳ ሲመጣ ለምሳሌ ጫት ሚቅም ሰው ከመጣ ጓደኞቼ ከመጡ ምናምን አነጥፋለሁ ምንጣፉን፣ ምክንያቱም ምንጣፍ ላይ እንዲቀመጡ። ሶፋ ላይ የሚቀመጥ ከነጫማ ጫማ የሚገባ ደግሞ ከሆኑ ምንጣፌን ጥቅልል አድርጌ አራግፌ ጠቅልዬ ቁጭ ነው ማደርገው። እንዲቆሸሽብኝ አልፈልግም። ምንጣፍ ሻጭ ብሆንም መቀያየር ብችልም፣ ግን አላደርገውም። ስለዚህ እኔ እቃይን በስርዓት ነው የሚይዘው። እናንተም እንደዚህ አይነት ጥቅልሉን ምንጣፍ ስትገዘው ቤታችሁ ሴራሚክ ከሆነ እንግዳ ሲመጣ ዝርግት ዝርግት ታደርጉታላችሁ። ስለዚህ ጠቅንላችሁ አንድ ግድግዳ ጥግ ማቆም ትችላላችሁ ማለት ነው። ቀላል ነው ይሄ ይመስላል። ለማንኛውም ይሄንን አራት እንትን አራት ጠረጴዛ ማለት ነው አራት ወንበር አራት ወንበር ከአራት ወንበር ከአንድ ጠረጴዛ ጋር በ20 ሺህ ብር ልሸጠው ነው። እምትገዙ ካላችሁ ዌልካም። ምትገዙ ልጆች ደግሞ እዚሁ ቡታጀራ ቅርብ ቦታ ቢሆን ደስ ይለኛል ለመውሰድም ለማድረስም ይመቻል ማለት ነው እና እዚህ አካባቢ እዚህ ዙሪያ ብትሆኑልኝ ደስ ይለኛል። ስለዚህ ይሄን ይመስላል ዌልካም

እኛ ቤት ደግሞ በጣም ብዙ ነን እና ቢያንስ ለእኛ ቤት ስምንት ወይም አስር ነው መሆን ያለበት፣ እናት ቤት ማለት ነው። እሺ ጋይስ ለማንኛውም አመሰግናለሁ። ባይ